ጨርሰሽ ጠጥተሽ ባልሆነ፣ እውነቴን ነው የምልሽ። ጨርሰሽ ጠጥተሽ ባልሆነ፣ ክሎሮክሱን ማለት ነው ማለቴ፣ በረኪናውን እንዴ። ተጫጫሁ እኮ ጋይስ ተጫጫሁ። በዛም በዚህም ማለት ነውና ፀጎሻ ያው በረኪና ጠጣች። እንደምታፈቅረው እንዴ ማን ምን አያገባው ባንቺ ህይወት። የኔ እናት አፈቅርሃለሁ ዳኒሻ የኔ ውድ ብለሽ ፍንድታድርገው ነው ምን አመጣብሽ? ውድ ተናገሪ፣ ገልጾን አፈቅርሃለሁ ዳኒዬ። አበቃ ማን ምን የለም ነው ደስታ። ታመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ በየጊዜው ላይክ፣ ሼር፣ ሰብስክራይብ አድርጉ ካላልኳችሁ አታደርጉም አ ስልካችሁ ይሰበር። ላይክ ስታደርጉ የምትወጡ ማለት ይሆናል። ላይክ አድርጉኝ ሰብስክራይብ አድርጉኝ። እውነቴ ነው የምላችሁ። እናዳ ጸጉሻ ያው በረኪና ጠጣች። እናንተ እውነት ነው መሰለኝ አይታችኋል። አደ ተኛች። ከዛ በኋላ ቀስ ብለሽ ነው የወደቅሽው ጸጉሻ። እና በመቀጠል ደግሞ ሩታየ እያለቀሰች ነበረ። በነገራችን ላይ ድራማም ይሁን ምንም ይሁን ያው እኔ ምንም አይደለም። ምንም ሀፌ አይወላክፍን ካሁን በኋላ እና እንኳንም ይስሩ ይስሩ። እንኳንም እውነቴ ነው የምላችሁ። ይሄ የምለው ለምንድን ነው ምድር ሽረ ዝፍ ዝፍ ሁላ ሰሞኑ አብረሽ አብረ ሽሮታ አብረሽ እንደዚህ በቃ አይደለ? በሰውነታቸው በምንነታቸው ብዙ ነገር ሲባሉ የነበሩትን ይኸው አንድ ሰው ዝር የሚል የለም። ጋይስ እስኪ ዞር ዞር በል እውነት ነው ምላችሁ። ቲክቶክ ብትሄዱ ማንም የለም ስማቸው የሚያነሳ፣ ዩቱብ ብትሄዱ የሚያነሳቸው የለም። ስለዚህ ይስሩ የስሮ እንዴ ሰው ረሳቸው እኮ፣ አውቀውበታል ልጆቹ። እውነቴ ነው ብላችሁ እኔ ለዚህ ነው የምኮራባችሁ። ጀግና ናችሁ። ጎበዞች ናቸው፣ ስማርት ናቸው የምለው በምክንያት ነው። እና የእኔ ጀግኖች ሄዱበት፣ እውነቴ ነው ብላችሁ ሄዱበት። እና ቀጣይ በረኪና የሚጠጣ አላውቅም ማን እንደሆነ። ቀጣይ ፍላሽ መጠጣት አለባት ሜሪ ማለት ነው። እውነቴ ነው ብላችሁ ሜሪ ቀጣይ ፍላሽ ጠጪ። በቃ እንዴ ማንም አትታንቅም፣ አትሞችም። ስለዚህ ቀጣዩ ያው ሜሪ በረኪና እንድትጠጪ በአክብሮት እንጠይቅሻለን ማለት ነው። ሌላ ምንም አለለምና እና አስተፈረላ በረኪና ይጠጣል። በረኪና አው በረኪና አይደለም ፍላሽ ነው ያልኩኝ፣ ፍላሽ አውላጥ አድርጎ ነው የሚጥለውና እንግዲህ የምን መቆላለፍ ነው እያለች ነበረ ዳማናት ሜሪ ማለት ነው። ግን እኮ ሁላችሁም ሀገር አው እና ምን ልላችሁ ነበረ ጋይስ ያው በቅርቡ የኢትዮጵያ ቪዲዮ ይለቀቅልናል። ማለት ይገባሉ። አው ይገባሉ። ዛሬ ርዕስ ብቻ ነው። ይገቡ ያልኳችሁ ውሸቴን ነው እኔ ውሸቴ ነው። ከማንም እንዳታጣሉኝ እውነቴ ነው የምላችሁ። እዚህ ነው ያሉት እና በሚለቁት ቪዲዮ ብቻ ፈታ ዘና በሉ ማለት ነው። ሌላ ምን ልላችሁ ነበረ ያው ሰሞኑ ረብሻ የነበረው ከቲክቶክ እስከ ዩቱብ፣ ከዩቱብ እስከ ኢንስትግራም፣ እስከ ፌስቡክ እንዴ። ወያው ወያው ወያው የሚለው ሙዚቃ ጨመሩበት እንጂ ብትጨምሩበት ያስነቃል። እሱ እውነቴ ነው ብላችሁ ዞር አድርጉት እሱ እሱን ዞር አድርጉትና በራሳችሁ ድምፅ ማለት ነው በራሳችሁ ኃይል ቀውጥ አድርጉት። እውነቴ ነው ይህን ነው የሚሻላችሁ እንጂ ይሄ ወይኔ ወይኔ ወይኔ የሚለው ከጨመራችሁ ደግሞ ያው ሙዚቃም እንዳትጨምሩ ዝም ብላችሁ በራሳችሁ ዓለም ኑሩ እና ግን ማለት ነው ትላንትና ሰርግ ነበረ፣ ደስታ ተባለ፣ መልስ ተባለ፣ ስንት ነገር እንትን ብለን ያው ሰውም አላስቀምጠን ብሎ ነበረ። እናንተ እውነቴን ነው የምላችሁ፣ እንኳንም ጀመሩት። ለምን እንደሆነ ታውቃላችሁ? የምለው ሰው የሰውን አፍ ተዘጋ። እስኪ አንድ ሰው እከሌ አብርሽና የሩታ ስም አነሳ በሉኝ። አንድ ሰው እስኪም አላነሳ ማንም አላነሳም። ለምንድን ነው ያላነሱት? እነሱ ወደ ሌላ ዓለም ዓለም የራሳቸው ስራ ጀመሩ። በዛ በኩል ሲጀምሩ እነዚዎች በቃ ስራቸው ጀምረዋል። ስለዚህ እኛን አያስቡንም፣ ለእኛ ቦታ አይሰጡንም፣ ትዝም አንላቸውም። እንዴ ከጥፍራቸው ጭቃ ራሱ አይጨምሯቸው አይጨምሩንም። እና ስራችን እንስራ ብለው ወደ ራሳቸው ተመልሰዋል መሰለኝ። ግን እንግዱ ሴቶቹ በሙሉ ማለት ነው እኔምንኔበላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው ያው ፀጉሻ አብረሽ ደግሞ ማለት ነው በዚህ አጋጣሚ አብርሽ መልካም ሰው መሆኑን ተረዳዊኝ እኔ ተረድቻለሁ። ከዛ በፊትምና ለጸጉሻ እያጎረሳት በሉ እንደዚህ ሲያጋምለት ወደዛ ሲያላት ወደዚህ ሲላት፣ አይዳኔ የስራህን ይስጠህ እውነዴ ነው ምላ የስራህን ይስጠህ አንተ ልጅ አሁን የተሸሽጋህ ነው። እና ካሜራ ማናችሁ ማን ነው እ ካሜራ ማናችሁ ማን ነው? እኔ እንጃ፣ እኔ እንጃ፣ ጋይስ እኔ እንጃ። እኔ አሁን ቀጣይ የሆነ ነገር በሩታ ላይ አደርጋችሁ እንዳትመጡ ፈራለሁ። በራሳችሁ አቧርታችሁ ነው። ቀጣይ ደግሞ ሜሪ አደርጋችሁ፣ ቀጥሎ ደግሞ ይሳቅ፣ ቀጥሎ ደግሞ ዳኒ ቀጥ ዳኒ እንኳን ሄደዋል ተብሏላ። አዎ አዎ፣ ሄደዋል፣ ሄደዋል። እሱ ሄደዋል። በግሉ ነው የሄደው። ብቻውን ሄደ ላችኋለሁ ወደ ኢትዮጵያ ብቻውን ገባ። ብቻውን ከሰው ጋር መጣና ያው ብቻውን ወደ ኢትዮጵያ ተመልሷል ስለዚህ ምንም ማድረግ አይቻልም እና ግን ውናት ለመናገር ይህንን እንደዚህ መታችሁ ነበረ ጥሩ ነገር አስተላልፋችሁ ወይ የሆነ ጥሩ ነገር መጨረሻ አካባቢ ሰርታችሁ ብትገቡ ደስ ይላል ነበረ እንዴ ለነገሩ የሰው ማፋ ላስቀምጣ አላችሁ መብታችሁ ነው እንዴ እንኳንም ጀመራችሁ ነው ነው ብላችሁ እንኳንም ጀመራችሁ ሰው ሊበራቸው ሊወጣቸው የደረሰው ህዝብ ታምን ያደርጉ ቤትኛው እናንተ ማምለጫ እኮ አያጡም፣ እነዚህ ልጆች እውነቴን ነው የምላችሁ ማምለጫ አያጡም። እኔም ከዚህ በኋላ ዘዴ ይፈጥራለሁ። በአንዱ ሲመጣብኝ ሰው በአንዱ እሹ ልክ ብዬ አመልጣ ነው። በአንዱ ሲመጣብኝ በአንዱ አመልጣለሁ። ስለዚህ እናንተም ተማሩ በደንብ አደርጋችሁ ማለት ነው። የምር ተማሩ በእነዚህ ልጆች ለምን በዚህ በኩል ሰሞኑን ሲሉ የነበሩትን አሁን የዋፋቸው ተዘጋ። ምን ያዘዋፋቸው ምክንያቱም እነዚህ ልጆች አምልጠው ወ በሌላ በኩል ሹልክ ብለው ወጠው ስራቸው ጀመሩ። ከዛ በኋላ አሁን የሚያስባቸው የሚያስታውሳቸው የለም። እለኛ በጣም ነው የጠጣችሁ ደግሞ ፀጌ፣ በጣም ነው የጠጣችሁ እንዴ! በጣም ድርግም አድርጋ ጠጥታለች። ፀጎሻ ግን እኮ ማለት ነው የምታፈቅረው ከሆነ ዳኒን የምትወደው ከሆነ ዳንዬ የኔ እወድሃለሁ አፈቅርሃለሁ ካለችው፣ ማን ምን ማን ምን ሊወስድብሽ ነው? ፀጎሻ እውነቴ ነው። ምልፍ እንድታደርግ ተናገሪ። አበቃ አፈቅርሃለሁ፣ በቃ በይው። እንዴ ምን ምን ሊያደርጉሽ ነው? አፈቀረችው፣ የፍቅር ጥያቄ አቀረበች ነው የምትባዩ። ከዚህ ውጭ እናቴ የኢትዮጵያ ሕዝብ እንደሆነ የፍቅር ጥያቄ ማቀረብሽ አላቀረብሽም፣ አገባሽም አላገባሽ፣ ስትቀጥኝ፣ የቀጠንሽ ወፈርሽ፣ ሁሌም ስም አለሽ፣ ሁሌም ቅጥል ስም አለሽ። ስለዚህ ቅጥል ስም እስካለሽ ድረስ አፈቅርሃለሁ ዳኒ ሰማድዬ ብለሽ እርፍ። እንዴ ምን ሊወስዱብሽ ነው? ስምሽ ነው ለትንሽ ጊዜ ዲያን። ፀጌ ፍቅር ጥያቄ አቀረበች፣ ፀጌ ፍቅር ጥያቄ አቀረበች፣ ጠየቀች፣ አግባኝ አለችው በቃ። ከዚህ ውጭ ምንም አይልሹም። ለትንሽ ጊዜ ይጋነናል። ከዛ በኋላ አንቺ አለምሽን ትቀጫለሽ። በዛ በኩል እነሱ ለምን ሲያወሩ አይኖሩም? አንቺ የልጅ ልጅ ወልደሽ ትድሪያለሽ። የዛኔ የዛኔ ምናልባት ሊተውሽ ይችላሉ። ሌላማ ሲያሟረት ነው የሚኖረው የእኛ ህዝብም ሲያሟርት ባንዱ ሲባል ባንዱ ባንዱ ሲባል ባንዱ ባንዱ ሲባል አሁን በእና ብርሻ አየሁት እኮ ጉዴን፣ ጉዴን አየሁት እኮ በእነሱ ማለት ነው። እና ያኔ በዚህ ሲባል በዚህ በዚህ ግን እኮ መውጫ አያጡም እነሱ እራሱ። እኔማ በደንብ አድጋብ ሰልስሌ ተምሬ ነው ምገባው ኢትዮጵያ። እውነቴ ነው የምላቸው ምን ማድረግ እንዳለብኝ በደንብ እማራለሁ። በዚህ ሁኔታ ሰው በዚህ ሲመጣ በዛ በዛ ሲመጣ በዚህ እንዴ ታባቱ የኔ ጀግኖች ናቸው። እውነት የምሬን ነው የምላቸው። ሄዱበት እንደ ሄዱበት ትልቅ ደረጃ እንድትደርሱ ነው የምንፈልገው። እና አሁን ማነው ነው እናንተ ማርቆሴ፣ ያው የፍቅር የፍቅር ምንድን ነው ፍቅር ፍቅር እያጫወታቸው ይገኛሉ። ከሚስቱ ጋር ከፍቅረኛው ጋር ነው የሚባለው፣ ከቤዜ ጋር እና ዛሬ ራሱ የባላንታይዴ ባላንታይዴ ስትል ቁርጥ አለ እንጂ ማለት ነው። የመጀመሪያ ጊዜ ባላንታይ ብላ ቁርጥ ተደረገላችኋለሁ። እና እንደዛ ብላች ካፉ አምልጧታ አምልጧታል ስለዚህ ፍቅረኛ ሞሽ ናቸው። እና አንተ ምንድረህ ያለን አባቴ እንዴ ድረን እንጨርሳችኋለን። ጎብዛችሁ የጠንክራችሁ ብቻ ስሩ እናንተ ህዝቤ ሲንጫጫ ይኖር እስከ ዘላለሙ። እና ውድ ቤተሰቦች በያላችሁበት እናንተም ሰላም ሆኖልኝ እላችኋለሁ። እና ግን ፀጌ ጠይቃት አግባው በቃ ምንም አይመጣም ምንም